ሰላም ጠና ስል የተከበራችሁ አድማጮቻችን እንደሰነበታችሁ። አራት ሶስት ሶስት ባራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ከዚህ ሳ ጀምሮ ወደእናንተ የሚደርስ ይሆናል። የሻምፒየንስ ሊግ የምድቡ አራተኛ ጨዋታ ላይ እንገኛለን። ቀደም ብሎ ከሚከናውኑ ጨዋታዎች መካከል ዛሬ አንደኛው ስላቪያ ፕራሃ ከአርሰናል ጋር የሚያደርጉት ጨዋታ ነው። አርሰናል ያለበት ደረጃ ይታወቃል። እጅግ በጣም በአስደናቂ ብቃት ላይ ነው የሚገኘው። በሻምፒየንስ ሊግ ባደረጋቸው ሶስት ጨዋታዎች ሶስቱንም አሸንፏል። ጎል አልተቆጠረበትም። አትሌቲክ ቢልባን ሁለት ለባዶ በሆነ ውጤት አሸንፏል። ኦሎምፒያኮስን፣ በተመሳሳይ ሁለት ለባዶ እንደዚሁም የመጨረሻውን ጨዋታ አትሌቲኮ ማድሪድን አራት ለባዶ በሆነ ውጤት አሸንፏል። ዛሬ ከስላቪያ ፕራሃ ጋር አራተኛ ጨዋታውን ነው በዚህ ረገድ የሚያከናውነው። የቼክ ሪፐብሊክ ቡድን ነው፣ ከሜዳ ውጪ ነው ጨዋታውን የሚያከናውነው። ዛሬ ይህንን ጨዋታ ማሸነፍ አርስናል ሀምሳ ፐርሰንት ወደ ቀጣዩ ዙር እንዲያልፍ እድል ይሰጠዋል። ነጥቡንም ከዘጠኝ ወደ አስራ ሁለት የሚያሳድግ ነው የሚሆነው። አርሰናል ሚሊሻ ስላቪያ ፕራሃ ከአርሰናል ምን ይጠበቃል? የምስራቅ አውሮፓ ቡድኖች የሚከተሉት የጨዋታ መንገድ ይታወቃል። ሶስት አራት ሁለት አንድ። ይሄ በባክስሪ ወይም በሶስት ተከላካዮች በሁለት ዊንግ ባኮች መሀል ሜዳውን እጭቅ አድርጎ የመጫወት ባህሪ ያላቸውና አርሰናል ደግሞ ለእያንዳንዱ ጨዋታ መፍትሄ ያለው ቡድን እንደሆነ እየተመለከተን ያለን ያ ሶስት ጨዋታዎች አድርጓል። ስላቪያ ፕራም ልክ እንደ አርሰናል ከሶስቱ ጨዋታዎች አንድም ማሸነፍ አልቻለም ሁለቱን ጨዋታዎች አቻ ተለያይቶ በአንዱ ተሸንፎ ነው ይህን ጨዋታ የሚያደርገው ለአርሰናል አሁን ካለበት አቋም አንጻር ብዙ ፈታኝ ጨዋታ የሚሆንበት እድል ጠባብ ይመስላል ማርክ ከሜዳው ውጪ ነው እርግጥ ጨዋታውን የሚያደርገው ግን ስላቪያ ፕራግ አሁን ካለበት በሻምፒየንስ ሊግ እየገጠመው ካለው ፈተና አንጻር አርሰናል የሚፈተን አይመስልም በቀላሉ ጎል የሚቆጠርበት አይነት ቡድን ነው እንግዲህ አራት የግብዳ አለበት ገና በሶስት ሶስት የገብድ አለበት ገና በሶስት ጨዋታዎች አርሰናል የበለጠ በሊጉ ለቀጣይ ጨዋታ ታሳቢ ያደረገ የተጫዋቾች አሰላለፍ ይዞ ሊገባ ይችላል የሚል እምነት አለ በማይከል አርቴታ በኩል። ግን የጨዋታው አንደኛው ፈታኝ ፓርት አማካዩ ላይ በቁጥር በስቶ መጫወታቸው ነው። ስላቪያ ፕራግ ቅድም አንተ እንዳነሳው ከኋላ ሶስት ሆነው ከፊት አራት የበለጠ አምስት እየሆኑ አጥቂዎቹ አንደኛው አጥቂ በጥልቀት ወደ ኋላ እየተመለሰ ለአማካዩ ቁጥር ስድስተኛ ሰው እየሆነ የበለጠ መሀል ሜዳ ላይ ኮምፓክት ሆኖ የሚጫወት ቡድን ነው። ይሄ ለአርሰናል ምን ያክል ሊፈትነው ይችላል እርግጠኛ አይደለሁም ማርክ፣ ምክንያቱም አርሰናል አሁን በቅርብ ጨዋታዎች መሀል ሜዳ ላይ ኳስን ዲክቴት ማድረግ የሚፈልግ አይነት ጨዋታን በአንዳንድ ጨዋታዎች ካልሆነ ይህን የጨዋታ መንገድ ብዙ ሲተገብር አትመለከተውም። የበለጠ ዊልዙን የሚጠቀም ቶሎ ቶሎ ወደ ዊሊያም ቲምበር፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ሪካርዶ ካላ ፊዮሪ የበለጠ ወደ መስመሮች ስፋቱን እየተጠቀመ ማጥቃትን የሚወድ አይነት የጨዋታ መንገድ ነው አርሰናል የሚተገብረው እና መሀል ሜዳ ላይ በቁጥር መብዛቱ የስላቪያ ፕራግ ተጫዋቾች የአርሰናልን የማጥቃት ጥራት ብዙ ይፈትኑታል የሚል እምነት የለኝም። የበለጠ ጠንከር ያለ ዲፌንሲቭ አቀራረብ እንመለከት እንችላለን። ከፊት ቅድም እንዳነሳ ነው። አማካዩ በቁጥር በዝቶ ከኋላ ሁለቱ ዊንግ ባኮች በጥልቀት ወደ ኋላ እየተመለሱ ከመስመር አማካይነት ኃላፊነት ይልቅ የመስመር ተከላካይነታቸው ላይ ትኩረታቸውን ከፍ አድርገው በጥልቀት በመከላከል ለአርሰናል ማጥቃት ፈተና ለመስጠት ይሞክራሉ የሚል እምነት አለኝ። ግን በአርሰናል በኩል ባለፉት ተከታታይ ጨዋታ በትልልቅ የአትሌቲኮ ማድሪድን ጨምሮ ከአውሮፓ ትልልቅ ቡድኖች ጋር ባደረገው ጨዋታ አርሰናል ጎል ለማስቆጠር ብዙ ሲቸገር አልተመለከትንም። በሻምፒዮንስ ሊግ ምንም ጎል አልተቆጠረበትም፣ ስምንት ጎሎችን ማስቆጠር ችሏል። በሶስት ተከታታይ ጨዋታ ስላቪያ ፕራ ያን ያክል ምንም እንኳን የመከላከል ኦርጋናይዜሽኑ ጥሩ ሊሆን ቢችልም፣ ግን አርሰናልን ይፈትናል የሚል እይታ የለኝም። ያ በመደቡ እንግዲህ ማግኘት ከነበረበት ዘጠኝ ነጥብ ስላቪያ ፕራሃ ያሳካው ሁለት ነጥብ ብቻ ነው። ከቦዶ ግሊምት ጋር በሜዳው ሁለት ለሁለት በሆናቸው ውጤት ተለያይቷል። በኢንተር ሚላን ሶስት ለባዶ በሆነ ውጤት ነው የተሸነፈው። የመጨረሻ ጨዋታውን ከሜዳው ውጪ ከአትላንታ ጋር ባደረገው ጨዋታ ዜሮ ለዜሮ በሆናቸው ውጤት ተለያይቷል። ከዛ በተረፈ እንግዲህ ከአርሰናል ጋር ያለው ሪከርድ በጣም ደካማ ነው። ከዚህ ቀደም ለመጨረሻ ጊዜ ሁለቱ ቡድኖች የተገናኙት እንግዲህ አፕሪል 2021 ላይ ነው። ከአምስት አመት ወይም ከአምስት የውድድር ዘመን በፊት በወቅቱ አርሰናል ከሜዳ ውጭ አራት ለባዶ በሆነ ውጤት አሸንፏል። ያን ጊዜ የዩሮፓ ሊግ ጨዋታ እንደነበር የሚታወቅ ነው። በሜዳው ደግሞ አንድ ለአንድ በሆናቸው ውጤት ነው የተለያየው አርሰናል። ከዛ በፊት በ2007 ሁለቱ ቡድኖች ባደረጉት ጨዋታ አርሰናል በሜዳው ሰባት ለባዶ ሲያሸንፍ ከሜዳ ውጪ ዜሮ ለዜሮ በሆናቸው ውጤት የተለያየበት ነው። እንግዲህ ሁለት ጎሎችን አስቆጥሯል ስላቪያ ፕራ። አርሰናል ስምንት ጎሎችን ነው በዚህ ረገድ ማስቆጠር የቻለው ሁለት ነጥብ ያለው ስላቪያ ፕራ ዘጠኝ ነጥብ ካለው አርሰናል ጋር የሚያከናውነው ጨዋታ ነው። በነገራችን ላይ በዚህ ጨዋታ ላይ ቪክቶሪ ኬሬሽ በጉዳት ምክንያት እንደማይሰለፍ ነው እየተነገረ የሚገኘው። ያ ደግሞ ለሚካኤል ሜሬኖ የሐሰተኛ ዘጠኝ ቁጥር ሚና እድል ይሰጠዋል ተብሎ ይጠበቃል። ባለፉት ጥቂት ጨዋታዎች እንደተመለከትነው በቆመ ኳስ ላይ ቪክቶሪ ኬሬሽ ለሚያስቆጥራቸው ጎሎች የተመቻቸ ኳስ ሲሰጥ የነበረው ተከላካዩ ገብርኤል ማጋሊሽ እንደነበር ይታወቃል። አሁን ደግሞ ሚካኤል ሜሬኖ መጥቷል፤ የገብርኤል ማጋሊሽን እገዛ ላይ ፈልግ ይችላል ኒኳስል ናይተድ ላይ ያስቆጠራትን ጎል እናስታውሳለን። ከዛ ከርቀት 84ተኛው ደቂቃ ላይ እና አርሰናል የበለጠ ኳሱን ፖሰስ አድርጎ እንዲጫወት እድል ይሰጠዋል፣ በአስተኛ ዘጠኝ ቁጥር ሚና ያለው ተጫዋች ስለሚጫወት። የስላቪያ ፕራግ ማርክ ምናልባት በሊጉ እስካሁን ድረስ ሽንፈት አልገጠመውም። አስራ አራት ጨዋታዎችን አድርጎ ስምንቱን አሸንፎ በስድስቱ አቻ ነው የተለያየው። እስካሁን ምንም ሽንፈት አልገጠመውም። ሀያ አራት ጎሎች አስቆጥሮ ስምንት ጎል ብቻ ነው የተቆጠረበትና ሊጉ ላይ ጠንካራ ሲዝን ነው እያሳለፈ ያለው። ያኔ ያክል ብዙ እየተቸገረ አይደለም። እርግጥ በእኩል 30 ነጥብ በደረጃ ስንጥረሽ የሚጋራው ስፓርታ ፕራግ እኩል 30 ነጥብ አለው። ያ በአውሮፓ መድረክ ስታንዳርዱ ምናልባት በዛ በሊጉ ያለው ተጽዕኖ በአውሮፓ መድረክ ላይ ብዙ የስታንዳርድ ልዩነት እየፈተነው እንደሆነ፣ ሀገር ውስጥ ላይ በላይነት ይወስዳል። ሲወጣ ከሱ ከፍ ያለ ስታንዳርድ ያላቸው ክለቦችን ይገጥማልና ያ የበለጠ እንዲቸገር ያደረገ ይመስላልና አርሰናልን በዚህ ጨዋታ እንግዲህ ዛሬ ሽንፈት የሚገጥመው ከሆነ ስላቪያ ፕራህ በሻምፒየንስ ሊግ እንግዲህ ቆይታ ከማይኖራቸው ቡድኖች መካከል እዛ ዝርዝር ውስጥ ይገባል ማለት ምንም ጨዋታ ባለማሸነፉ ምክንያት ስለዚህ ከዛ ለመውጣት የተነሳሽነቱ መጠን የበለጠ ከፍ ብሎ ልንመለከት እንችላለን። ለአርሰናል ፈተና ለመስጠት የበለጠ ጠንካራ ጨዋታ፣ ትልቅ ፉክክር የሚደረግበት ጨዋታ ልንመለከት እንችላለን። በመከላከል ኦርጋናይዜሽን ለአርሰናል ፈተና ለመስጠት ግን እየተከላከሉም በሻምፒየንስ ሊግ ጎሎች እየተቆጠረባቸው ነው ያሉት ምን ያክል አርሰናልን ይፈትኑታል። የቪክቶር ክሬጅ አለመኖር አርሰናል አስተኛ ዘጠኝ ቁጥር ለመጠቀም እንዲገደድ ያደርገዋል። ብቸኛ የ የዘጠኝ ቁጥር አማራጭ ነው ቪክቶር ክሬጅ ለአርሰናል ና ለማይክል አርቴታ የሚል ነገር በተደጋጋሚ ጊዜ ሲነሳ ነበር። ስለዚህ ፕላን ቢው፣ ምናልባት በቀደም ቅያሪው ላይ ጥሩ ስሜት አልተሰማውም። ቪክቶር ክሬጅ ስለዚህ እሱን ቀይሮ ለማስወጣት በበርንሌው ጨዋታ ይህን ጨዋታ ታሳቢ ያደረገ ቅያሪ ያደረገ ይመስለኛል ማለት ሚካኤል ሞሬኖ በአርሰናል ሀሰተኛ ሰጠኝ ቁጥር ሆኖ የዛሬን ጨዋታ የሚጀምርበት እድል ያገኛል ብዬ ነው ነው። ቡርኑ ታክቲካሊ በጣም ፍሌክሲብል ነው። ከዛ ውጪ በመከላከልም ረገድ በጣም ጠንካራ ነው። ኦፍኮርስ የትኛውን ቡድን በሶስት የማሀል ተከላካዮችና በሁለት ዊንግ ባኮች ከዛ ውጪ በሁለት አማካይ ተከላካዮች የሚጫወት ከሆነ በተለይ ታክቲካሊ ዲስፕሊን ከሆነ ሲከላከል በቁጥር ሰባት ሆኖ ነው የሚከላከለው ስለዚህ የመጫወቻ ስፔስ የሚነፍ ይሆናል። ያ ደግሞ ምናልባት አርሰናል በተለይ በ9 ቁጥር ሚና በሚጫወተው ሚካኤል ሜሬኖ በኩል በጥልቀት ቶሎ ተመልሶ ስፔሶችን ሊያገኝ ይችላል ተብሎ ይጠበቃል። የተከላካይ መስመሩ በጣም ጠንካራ ነው። አልፎ አልፎ ጎል የሚያስተናግድ ቡድን ነው። ስላቪያ ፕራሃ በሀገር ውስጥ ሲጫወት የበለጠ ኳስ ተቆጣጥሮ የሚጫወት ቡድን ነው፣ የበላይነት ስላለው። ከትልልቅ የአውሮፓ ቡድኖች ጋር ሲጫወት ግን እንዲህ አይነት የኳስ ቁጥጥር ውስጥ አይገባም። የመለሰ የበለጠ ተከላክሎ መልሶ ማጥቃት እንቅስቃሴ ነው ጨዋታውን የሚያከናውነው። በሶስት አራት ሁለት አንድ የሚጫወቱ ቡድኖች አንደኛው ተፈጥሯዊ ባህሪያቸው በዊንግ ላይ መጫወት ነው። በሁለቱም ዊንጎች ላይ የበለጠ ተሻጋሪ ኳሶችን ይጠቀማሉ። የቼካያን ተጫዋቾች ደግሞ ምን ያህል ግዙፍ እንደሆኑ በያን ኮለር እና እናውቀዋለን። ረዣዥምና በአካል በደንብ የታታሪነት ጥያቄ ምስራቅ አውሮፓ አጠቃላይ የታታሪነት ጥያቄ ብዙ አይነሳም። ተፈጥሯቸውም ገዘፍ ያለ ነው። ብዙ ብዙ ያላቸውን ነገር በዋሉበት ሜዳ መስጠት የሚወዱ ናቸው። የምስራቅ አውሮፓ ተጫዋቾች የእርስ በርስ ግንኙነት የመጀመሪያቸው አይደለም። ከዚህ በፊት የእርስ በርስ አራት የእርስ በርስ ግንኙነቶች አሏቸው። ስላቪያ ፕራግ አንድም በአንድም አጋጣሚ ማሸነፍ አልቻለም አርሰናልን። አርሰናል በአንጻሩ ሁለት ጊዜ ማሸነፍ ችሏል። እንግዲህ አራት ለባዶ በሜዳው ልክ ዛሬ በሚያደርገው ሜዳ ላይ አርሰናል አራት ለባዶ ያሸነፈበት ጨዋታና አርሰናል በራሱ ሜዳ ሰባት ለባዶ ያሸነፈበት ጨዋታ ግን የሁለቱ ቡድኖች የስታንዳርድን ጋፕ በደንብ የሚያሳይ ይመስለኛል። ቀሪዎቹ ሁለት ጨዋታዎች አንድ ለአንድና ዜሮ ለዜሮ የተጠናቀቁ ናቸው። አርሰናል በዚህ ጨዋታ ብዙ ይፈተናል የሚሉ ግምቶች የሌሉት በዚህ ምክንያት ነው። ቲዮ ዋልኮት ሁለት ጎሎች ያስቆጠረበት ሴስ ፋብሪካዝ፣ በተመሳሳይ ሴስ ፋብሪያዝ፣ ኒኮላስ ቤንዲትነር ሰባት ጎሎች በተቆጠሩበት አጋጣሚዎች፣ እነዚህ ተጫዋቾች ሁሉ ጎል በማስቆጠሩ የተሳተፉበት ጨዋታ ነው። ያን ያክል ለአርሰናል ፈታኝ ጨዋታ አይመስልም ማለት ያ። እንግዲህ ይህንን ጨዋታ ማሸነፍ ቀደም ሲል ስንገልጽ እንደነበረው ለአርሰናል አንድ እርምጃ ወደ ቀጣዩ ዙር ማለፍ እድሉን ይሰጠዋል። ይሄ ደግሞ ለቀጣዩ ዙር ከነኝ ትልልቅ የሚባሉ ተጫዋቾች እረፍት እንዲያደርጉ እድል ይሰጣቸዋል። እንግዲህ ቪክቶር ኬሬሽ በጉዳት ምክንያት አይሰለፍም። ማርቲን ዙብሜንዲ አጠራጣሪ ማጠራጣሪ እንደሆነ እየተነገረ የሚገኘው ያም ቢሆን ግን የበለጠ እረፍት ያስፈልገዋል። ክሪስቲያን ኖርጋርድ ሚካኤሎ፣ ሞሬኖ ለእንደዚህ አይነት ጨዋታዎች ማለት የበለጠ ተስማሚ ናቸው። አካላዊ ፍልሚያ መሀል ሜለው ዛሬ ሊፈልግ ይችላል። ቅድም ባነሳ ነው የስላቪያ ፕራ የጨዋታ አቀራረብ ምክንያት ስለዚህ ክሪስቲያን ኖርጋርድ ለእንደዚህ የጨዋታ መንገድ ተስማሚ ተጫዋች ነው። ብዙ ከኳስ ጋር ምቹ ነው የምትለው አይነት አማካይ አይደለም። አካላዊ ፈተናዎችን ግን የመቋቋም ኳሊቲው በጣም ጥሩ ፊትነት ያለው ተጫዋች ነው። ከዚህ አንጻር ምናልባት አርሰናል ብዙ የሚጎዳበት ጨዋታ አይመስለኝም። ከዙቢሜ እንዲ ያለ መኖር ጋር ተያ ሰንደርላንድ ቀጥታ የተጋጣሚውን አርሰናል ቅዳሜ ሁለት ሰዓት ተኩል የሚከናወን ጨዋታ ነው። ከዛ በኋላ ኢንተርናሽናል ብሬክ ነው። ሚሊሻ ኖቨምበር 23 ላይ ነው ከቶተናም ጋር ጨዋታውን የሚያከናውነው። ከዛ ከባየር ሙኒክ ወደ ሻምፒየንስ ሊግ ይመለሳል። ከዛ ከቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩዥ፣ ወልቭስ፣ ክሪስታል ፓላስ እያለ ይሄዳልና ትንሽ ጠንከር ያሉ ጨዋታዎች ይመስላሉ። ያ ጠንከር ጠንከር ያሉ ጨዋታዎች በኋላ ነው የሚመጡት። ግን አርሰናል ማርክ ይህንን የሻምፒየንስ ሊግ ጨዋታ የዛሬውንና በፕሪሚየር ሊጉ ሰንደርላንድን አሸንፎ ሆነ ኢንተርናሽናል ብሬኩ የሚመጣው ይሄ ተናፋቂ መለያየት የሀገራዊ ግዴታቸውን ተወጥተው ተመልሰው በአርሰናል የትሬኒንግ ሴንተር እስኪገናኙ ድረስ ናፍቀው መሄዱበት አይነት ጥሩ ሞቲቬሽን፣ ጥሩ የተስፈኝነት ንፋስ በአርሰናል ትሬኒንግ ሴንተር እንዲነፍስ ነፍስ የሆነ ነገር ማሳካት እንችላለን ከሚል እምነታቸው ጋር ወደየ ሀገሮቻቸው እንዲሄዱ እድል ይሰጣልና እነዚህ ሁለት ጨዋታዎች አሸንፈው ቀጣዮቹን ትልልቅ ጨዋታዎች መጠበቅ የተሻለ ነው። ምናልባት ከኢንተርናሽናል ብሬክ መልስ የቡድኑ ቁልፍ ተጫዋቾች ከጉዳት ነፃ ሆኖ የሚመለሱበትን አይነት መናፈቅ ይህንን እድል መናፈቅ የአሰልጣኞች ህልም ይመስለኛል። አንዳንዱ ፈተናዎች የኢንተርናሽናል ብሬክ ፈተናዎች ከመንገድ ጋር ተያይዞ ከዚህ ከጉዞ ጋር ተያይዞ ድካም ውስጥ መግባት፣ ሪትም ማጣት፣ ከዛ ደግሞ ጉዳት፣ እንዲህ አይነት ጠላቶች ወይም መጥፎ ነገሮች እስካልገጠሟቸው ድረስ ሁለቱም ጨዋታዎች አሸንፈው ወደ ብሔራዊ ቡድን መሄድ ለአርሰናል ጠቃሚ ነገር ይመስላል። የበለጠ ደግሞ የላቲን አሜሪካ ተጫዋቾች ረዥም ርቀት ስለሚጓዙ ትንሽ አስቸጋሪ ይመስላል። ያም ቢሆን ግን አርሰናል ባለው የስኳድ ጥልቀት እንደዚሁም ደግሞ ለተለያዩ ችግሮች የተለያየ መፍትሄ መስጠቱን ተከትሎ በዚህ ረገድ እንግዲህ የበለጠ ተጠቃሚ ያደርገዋል ተብሎ ነው የሚጠበቀው። ዛሬ እንግዲህ ከአርሰናል በተጨማሪ ናፖሊ ከኢንትራ ፍራንክፈርት በተመሳሳይ ሁለት ሰዓት ከአርባ አምስት የሚከናወኑ ጨዋታዎች ናቸው። ሊቨርፑል ከሪያል ማድሪድ ሌላው ተጠባቂ ጨዋታ ነው። እንደዚሁም ደግሞ ማንቸስተር ሲቲ ከቦሩሲያ ዶርትሙንድ ከሚጠብቁት ጨዋታዎች መካከል አንደኛው ነው። በእርግጥ ያው ማንቸስተር ሲቲ ከቦሩሲያ ዶርትሙንድ ነገ የሚከናወን ጨዋታ ነው። ከዛሬ ጨዋታዎች ፓሪስ ሸንጀርመ ከባየር ሙኒክ፣ ከዛ ውጪ ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት ጨዋታ የበለጠ ስሜት የሚሰጥ ይመስላል። አርሰናል ይህንን ጨዋታ ማሸነፍ መቶ ፐርሰንት የማሸነፍ ንጻሪ እድል ይሰጠዋል። ከዛ ውጪ ኦክቶበር ወር ላይ ባደረጋቸው ጨዋታዎች ሁሉንም ጨዋታዎች አሸንፈዋል፣ ጎል አልተቆጠረበትም። ኖቬምበርን አንድ ብሎ ጀምሯል። ባለፈው ከሜዳ ውጪ በርንሌይ ሁለት ለባዶ ማሸነፍ። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት ስጡ፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ስም ትስስሮችን እናጠናክር። መልካም ጊዜ ይሆንላችሁ።